ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው። ስንቶቻችሁ ምልክቴ ይታያችኋል? ያዬ ዛሬ ማታ የመልእክቴ ርዕስ ነው፣ በማንኛውም ጊዜ ማቆም አይቻልም። አንዳንዶቻችሁ ህይወታችሁን በማቆሚያ ውስጥ ለረዥም ጊዜ አሳልፋቸዋል እና ከማቆሚያው የምትወጡበት ጊዜው አሁን ነው፣ እና ኢየሱስን በሹፌሩ መቀመጫ ውስጥ አስቀምጡትና ንዱት። ከዘፍጥረት 11 በቁጥር 32 እንጀምራለን። ታራ ልጁን አብርሃምን፣ ሃራን የወለደውን የልጅ ልጁን ሎጥን፣ እንዲሁም የአብርሃም ሚስት ምራቱን ሳራን ይዞ ወደ ከነዓን ለመሄድ በከለዳውያን ምድር ከምትገኘው ከዑር አብረው ወጡ። ግን ታውቃላችሁ፣ ያ ቃል ሁልጊዜ ችግር ይፈጥራል። ሁልጊዜ ከሆነ የተወሰነ ቦታ እንደጀመሩ ማየት ትችላላችሁ። ነገር ግን ካራን በደረሱ ጊዜ በዚያ ተቀመጡ ተቀመጡ። ያንን ቃል ወደ መጥላት ጀምር ያለው ምክንያቱም በጣም ብዙ ሰዎች የሚቀመጡ ስለሚመስለኝ ነው። ኢየሱስ ሊሰጣቸው ከፈለገው ያነሰ ለሆነ ህይወት ይቀመጣሉ። መቋቋም በማይችሉበት ስራ ላይ ለመቆየት ይስማማሉ ምክንያቱም እነሱ ሄደው የሚወዱትን ከሚያደርጉት የበለጠ ጥቂት ዶላሮችን እዚያ ስለሚያገኙ ነው። ለህይወታቸው ህልም አላቸው ግብ አላቸውና ትንሽ ጠንከር ሲል፣ ትንሽ ሲከብድ ከዚያ እዚያው ይቀመጣሉ። እና ስንት ሴቶች እንኳን ትክክል ካልሆነው ወንድ ጋር አብረው ይኖራሉ፣ ግን እነሱም ማንም እንደማይኖራቸው በመፍራትና ተስፋ ቆርጠዋል። ትክክለኛውን ነገር መጠበቅ ስለማይፈልጉ እራሳቸውን ለመላ ህይወታቸው ሙሉ ወደሚቆይ ወደ ሌላ ችግር ውስጥ ይገባሉ። መቋቋማችንን የምናቆምበት ነው። ሁሉንም መንገድ በእግዚአብሔር መንገድ የምንጀምርበት ጊዜ አሁን ይመስለኛል ስንጀምር ወደምንጀምርበት ቦታ የሚወስደው መንገድ ለመያዝ ይህንን ጉባኤ ብንጀምርና ግማሽ መንገድ ላይ እሺ በቂ ነው፣ በዚህ ሳምንት መጨረሻ ጠንክረን ሰርተናል ብለን ብናስብ ኖሮ ምን ይሆን ነበር? እኛ በቃ እዚሁ እንሰንፍና የቀረውን አንጨርሰው ሁላችንም እኛ በግማሽ ያለብድ ነበርን ብለው ያስባሉ። ግን አሁንም ሰዎች በህይወታቸው ሁል ጊዜ ያደርጉታል። ከዚያም ቁጥር 32 ይላል፣ እና ይህ በጣም አስፈላጊ ነው ብዬ የማስበው ክፍል ነው። ታራ 205 ዓመት ኖራ በካራን ሞተ። በእውነቱ እኔ የተማርኩት ነገር ይሄውና፣ ወደ ከነዓን መሄድ ጀመረ፣ ነገር ግን በካራን ተቀመጠ፣ በተቀመጠበትም ሞተ። እሱ ባቆመበትም ቦታ ሞተ። አሁን መተንፈስ ትችላላችሁ። ነገር ግን በእውነቱ በልባችሁ ውስጥ ካለው ባነሰ ነገር ላይ ከተቀመጣችሁ በእናንተ ውስጥ የሚሞት የሆነ ነገር ይኖራል። በነፍሳችሁ ውስጥ የሆነ ነገር ሊከስም እና ተስፋ ሊቆርጥ ነው። ምክንያቱም ሁላችንም፣ ሁላችሁም ክርስቲያን ከሆናችሁ እግዚአብሔር ምኞቱ መካከለኛ እንድትሆኑ አይደለም መሆን የምትችሉትን ሁሉ ለመሆን ምርጥ ለመሆን እና በፕላኔቷ ዙሪያ ከመራመድና ዝም ብሎ ከመተንፈስና ቦታውን ከመያዝ ውጭ ሌላ ለመስራት ጠቃሚ ነገር ለመስራት። አሜን። ግን ትንሽ ድፍረት ይጠይቃል። አይደል? በተቀመጠበት ቦታ ሞተ። ከአመታት በፊት መጀመሪያ ላይ በዛን ጊዜ ያለኝ ነገር በቤቴ ውስጥ የቤተ መጽሐፍ ቅዱስ ጥናት ነበር እና ትንሽ ለመሄድ እየተዘጋጀው ነበር። ወደ ግን በቤተ ክርስቲያን በሳምንት የሦስት ሌሊት ነገር ነበር። የምንማርበት ቦታ ነበር፣ ስለ መጽሐፍ ቅዱስ የበለጠ የምንማርበት። የኤልያስ ፕሮግራም ብለው ይጠሩት ነበር። እና በሆነ መንገድ በዚያን ጊዜ የሆነ ቦታ በጣም ደክሞኝ ነበር። ልጆች ነበሩና እነዚህን ሁሉ ነገሮች ለማድረግ እየሞከርን ነው። እና አንድ ምሽትል ማየው እና በመኪናዬ ውስጥ እየነዳው እንደሆነ አየው ከፊት ለፊት ድልድይ አየሁናም ድልድዩን የሚሸፍነው ትንሽ ውሃ ነበር። ብዙ ጥልቅ ውሃ አልነበረም፣ ግን ትንሽ ውሃ ለመንዳት ትንሽ አስቸጋሪ የሚያደርገው የተወሰነ ውሃ ነበር እና ሰዎች እንደነበሩ አስተውያሉ። አንዳንዶቹ ወደ ሌላ አቅጣጫ እየዞሩ ወደ ኋላ ይመለሳሉ። ብዙ ሰዎች ወደ ጎን ዞረው ይቆሙ ነበር እና ወደ ጎን መጣሁና መኪናዬን አቆምኩ። በህልሜ ድልድዩንና ውሃውን አየሁና ከዛ ከኋላ ይመለከታለሁ እና ከዛ ድልድዩ ነው ያለው። ከዚያ ከኋላ ይመለከታለሁ። ለመቀጠል ወይም ለመመለስ ውሳኔ ለማድረግ እየሞከርኩ ነበር እና ከእንቅልፌ ስነቃ እግዚአብሔር ሕልሙ ምን ማለት እንደሆነ አሳየኝ። እንዲህ አለ በህይወትና በዚህ በጠራውሽ ጉዞ ላይ ወደ ጎን ተመቻችተሽ መቆም የምትችይበት ብዙ ቦታዎች ይኖራሉ። ነገር ግን በሁሉም መንገድ ለመሄድና ጉዞሽን ለመጨረስ መወሰን ትችያለሽ። እና ነግራቸው አለሁ አንዳንዶቻችሁ ከህይወት መንገድ ዳር ጠፍታቸዋል እናም የሆነ ቦታ አቁማቸዋል። እግዚአብሔር ህልሞችን ስለሚሰጥና መልሶ ስለማይወስዳቸው ማርሽ የምታስገቡበትና እንደገና የምትሄዱበት ጊዜ አሁን ነው አሁንም እዛው ናችሁ እናንተን እየጠበቁ አሁንም መሆን የምትሆኑበት ጊዜ አላችሁ ልትሆኑ የምትችሉት ምርጥ ሰው ሆኑ ልትሆኑ የምትችሉት ታላቅ ሰውና ያንን ማድረግ ትችላላችሁ ለእግዚአብሔር ክብር ይሁን አሜን አሁን በቅርብ ጊዜ የወጣውን ፊልም በመኪና ውስጥ ያለችው ሴት ያንን የተመለከትኩት እኔ ብቻ ነኝ ያንን ፊልም አይታችሁታል ደህና አሁን ያ ፊልም በውስጡ ትልቅ ትርጉም አለው። ክሪስ ገብቶል፣ በዚያ ፊልም ውስጥ ትርጉሙን አግኝተሃል? እኔ ገብቶኛል፣ ሁለት ጊዜ አይቼዋለሁ። ስለዚህ ከእውነተኛ ታሪክ የተወሰደ ነው፤ ቢያንስ ከመጽሐፍ ወደ ፊልም የቀየረው ሰው እንደዛ ተናግሯል። እሱም በአብዛኛው እውነት ነው እና ግን በእውነቱ ሚስ ሼፈርድ ትባላለች የምትኖረው እራሷ በቀባችው ቢጫ መኪና ውስጥ ነበር እና እሷ በመሰረቱ ቤት አልባ ነበረች። ይህ መኪና ቤቷ ነበር እና እሷን ማየት የጀመርኩበት ብቸኛው ምክንያት ያችን ተዋናይ ስለመወዳት ነው። እሷ ነበረች ዳውንተን ኤቢላይ ተውናለች እና ተዋናውያን ስለመወዳት ነው። እና እኔ በማይበት ጊዜ ለምንድን ነው የማየው እያልኩ ነበር እና ከዚያ በመንገዱ ላይ መኪናዋን ታቆማለችና ከመኪና ማቆሚያ ቦታዋ መኖሯን ቀጠለች። እሷ ሰዎች ለእሷ ያዘን ስሜት ይሰማችው ነበር። እሷ በቃ እንደዚህ አይነት የዚህ እንግዳ ባህሪ ነበራት። ታውቃላችሁ፣ በጣም ልዩ የሆነ እና ቆሻሻ ቆሻሻ ልብሶች፣ መኪናው በቆሻሻ የተሞላ ነበር። በቃ የተዝረከረከ ነበር። በመጨረሻ ይህ ሰው ለእሷ እንዲያዝንላት በማድረጓ እና በራሷ ማቆሚያ ላይ እንድታቆም ፈቀደላት። ለሶስት ወራት ያህል ነው ብሎ ነበር የሚገመተው፣ ምክንያቱም ለሶስት ወራት አድራሻ ካገኘች ከዛ ከመንግስት የሆነ አይነት አበል ማግኘት ትችላለች። እና ምንም ገንዘብ ስላልነበራት ያንን ማድረግ እንደምችል ለማየት ፈለገ። ረጅሙን ታሪክ ለማሳጠር ያህል በመኪና ማቆሚያው ላይ ለ15 ዓመታት ኖራለች። ይህ በእውነቱ እውነት ነው፣ በዚህ ቢጫ መኪና በለንደን በዚህ ሰው መኪና ማቆሚያ ላይ ለ15 ዓመታት ኖራለች። እና ስለዚህ እሷ በቃ ልክ እንደ በአንድ መንገድ እሱ በእውነት ይወዳታልና ስለ እሷ ያስባል። እሷ ብቻ በጣም ልዩና እንግዳ ስለነበረች እሱም በጣም ታናድደውና ታበሳጨው ነበር። እና ስለዚህ መልካም፣ አንድ ሰው ለምን እንደዚህ መኖር ይፈልጋል? አንድ ጊዜ ታመመችናም ዘመድ እንዳላት ለማየት እየፈለገ ነበር። እና ወንድም እንዳላት ሲያውቅ ምን አይነት ሁኔታ ላይ እንዳለች ለማናገር ወንድም ዋን ለማየት ሄደ። እና ወንድሟ ማርያም አሁን ፒያኖ ትጫወታለች አለው። እርሱም ማርያም ማለት አይደለም፣ ስሟ ማርጋሪት ነው አለ። ስሟ ማርያም አይደለም አለ። ስለዚህ እሷ በእውነቱ የውሸት ስም ነበር የነገረችው። አሁንም ፒያኖ ትጫወታለች ስትል ምን ማለት ፈልገ ነው? ጨርሶ ፒያኖ እንደምትጫወት አላውቅም ነበር አለው። እና ይህን መዝገብ አወጣና ለእሱ መጫወት ጀመረች። ከዛም እንዲህ ያለ በንጉሱ ፊት ተጫወታለች። እሷ በእውነቱ የፒያኖ ባለሙያ ናት። እና ስለዚህች ሴት በአለም ላይ ምን ገጥሟት ነው ብዬ ማሰብ ጀመሩ። ፒያኖ እየጎበኘች እና እየተጫወተች እና እነዚህን ሁሉ ታላላቅ ስራዎች እየሰራች እንደነበረ ታወቀ። እሷን ለማየት በሺዎች የሚቆጠሩ ሰዎች መጥተው ነበር። ግን እግዚአብሔርን በጣም ስለምትወደው እና እግዚአብሔርን ማገልገል ስለምትፈልግ መነኩሴ መሆን እንደምትፈልግ ወሰነች። እና ስለዚህ ወደ ገዳሙ በገባሽ ጊዜ ያው እሷን የምትቆጣጠር በጣም ጥብቅ ሴት ነበራት። እና ፒያኖ ስትጫወት በአንድ ምሽት ክፍል ውስጥ ያዟትና መነኩሲቷ እንዲህ አለቻት፣ ይህን እንድትሰሙ ፈልጋሉ ምክንያቱም እዚህ ለእናንተ የሆነ ነገር ስላለ ነው። መነኩሴዋ እግዚአብሔር ያንን እንድትታው እንደፈለገ ነገረቻት። ምን ያህል በእውነት እንደምትወደውና ለእርሱ ለመሰዋት ፈቃደኛ እንደነበረች ለማሳየት እንደ መሥዋዕትነት ማቅረብ ነበረባት። ልነግራቸው የምፈልገው ነገር ቢኖር ሃይማኖት፣ ሃይማኖት የምለው ነገር ልክ እንደ ቤተ ክርስቲያን ህግጋቶችና መመሪያዎች ከአምላክ ጋር ምንም ግንኙነት የሌላቸው ነገሮች ናቸው። ጥሩ የሆነውን ሁሉ ከእናንተ ሊሰርቁ ይችላሉ። እግዚአብሔር ለዛ ለሴትየዋ ያን ስጦታ፣ አስደናቂ ስጦታ ከሰጣት በኋላ ከዚያ ምን ያህል እንደምትወደው ለማሳየት ያንን ስጦታ መጠቀም እንደሌለባት ነገራት። ሙዚቃ የእርሱ አካል ነበር፣ ለእሷ በቃ ህይወት እንዲሰማት ያደረገው የነፍሱ አካል ነበር እና እሷን አደቀቃት። ግን እሷ እግዚአብሔርን ስለምትወደው ለማድረግ መሞከሩን ቀጠለችና ጥሩ ለመሆን ፈለገች። ስለዚህ በዚህ ነገር ላይ ችግር ውስጥ መግባቷን ቀጠለች እና በመጨረሻም እንድትሄድ አደረጉ። በአእምሯ ላይ የሆነ ነገር አድርጎ ነበር። እና ስለዚህ ወንድሟ እሷን የአእምሮ ህሙማን ተቋም ውስጥ አስገብቷት ነበር። ወጣች። በመኪና ውስጥ ትኖራለች እና በተለያዩ የአገሪቱ ክፍሎች እየነዳች ነውና፣ አንድ ቀን እየነዳች እያለ አንድን ሰው ገጭታ ትገለዋለች። ደህና እሷ በጣም ስለፈራሽ ትታው ጠፋች። ከዚያም ፖሊስ እሷን እየፈለገ ነበር። አሁን ይህ የሽንፈት ሸክም ነበራት። እግዚአብሔር እንዳሳዘነችው የሚሰማት ይህ የነውር ስሜት ነበረባት። አሁን አንድን ሰው ስለገደለች ይህ የጸጸት ስሜት በእሷ ላይ ነበር እና ስለዚህ እንደዛ ነበር የኖረችው እና በመጨረሻ ሞተች። እና ከሞተች በኋላ ያገኘችው የመጀመሪያው ሰው ይህ የገጨችው ወጣት ነበር እና እንዲህ አለ፣ የአንቺ ጥፋት እንዳልሆነ ልነግርሽ እፈልጋለሁ፤ ከፊት ለፊትሽ የመጣሁት እኔ ነበርኩና ፊልሙን ሆን ብሎ ያደረገው አላስታውስም፣ ግን እሱ ነበር ከፊት ለፊቷ የመጣውና ስለዚህ ከዚያ ፊልም ያገኘሁት አሁን እዚህ ህይወቷን በሙሉ በእግዚአብሔር ውስጥ ሊኖራት የሚችለውን ነገር በትክክል ባለመረዳት አሳልፋለች፣ ምክንያቱም ስለ ኢየሱስ የሚያስተምራት ትክክለኛ ሰው ስላላገኘች የሞተና የደረቁ ህጎችንና መመሪያዎችን ለማስተማር በሚሞክሩ ሰዎች ተይዛ ነበር። ሁሉንም ነገር በመተው ወደ እግዚአብሔር ለመቅረብ እንዴት መሞከር እንደሚቻል አስተማሯት። ኢየሱስ አስቀድሞ ሁሉንም ነገር አሳልፎ ሰጥቷታል። አስቀድሞ ነፍሱ ለእኛ ሰጥቷል። ቀድሞንም ሞቶልናል። እና እግዚአብሔር ኃጢአት የሆኑ ነገሮችን እንድንተው ሊጠይቀን ይችላል፣ ግን ሙዚቃን እና ጥሩ ነገሮችን አይደለም። ማንም ሰው አምላክ ለማገልገል ምንም ነገር እንዳይኖራችሁ ምንም አትሁኑ፣ ምንም አታደርጉ፣ እና ዝም በሉ እንዲላችሁ አትፍቀዱ። አሜን ዮሐንስ ዐሥር ዐሥር ምናልባት ሁልጊዜ ከመወዳቸው ቅዱሳት መጽሐፍ ጥቅሶች አንዱ ይሆናል። ሌባው ሊሰርቅ፣ ሊገድልና ሊያጠፋ ብቻ ይመጣል ኢየሱስ ግን ሌባው ሊሰርቅ፣ ሊገድልና ሊያጠፋ ብቻ ይመጣል፤ እኔ ግን ህይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ አለ። የሚገርመው ነገር ይህ ነው። በዚያ መኪና ውስጥ ነበር ሞተችው። እዚህ እንደገና በቆመችበት ቦታ ሞተች። በሉ ዛሬ ማታ እዚህ መልእክት አለ። በቆመችበት ቦታ ሞተች። ታራ በቆመበት ቦታ ሞተ። ህይወታችሁን መኖር ከፈለጋችሁ ሞተሮቻችሁን ብታስነሱ ይሻላል እና ለዓላማ ህይወትን መምራት ብትጀምሩ ልታደርጉት የሚገባችሁን ነገር ማድረግ አለባችሁ። እና ይህን ስል በዓለም የታወቁ ወንጌላዊ መሆን አለባችሁ ማለት አይደለም። መድረክ ላይ መሆን አለባችሁ ማለት አይደለም። በጣም ጥሩ ዘማሪ መሆን የለባችሁም። ነገር ግን ምንም ሆኑ ምን እናንተ ልትሆኑ የምትችሉትን ነገር ሁሉ ለመሆን መጣር አለባችሁ። አሜን። እግዚአብሔር የመፈወስና የመልሶ ማገገም ቃል ገብቶልናል። እና በዚህ ሳምንት መጨረሻ ላይ ስለዚህ በደንብ እናወራለን። ታውቃላችሁ፣ ሁል ጊዜ ከሚያቆስለን ህመም መራቅ አንችልም፣ ግን ቀሪ ህይወታችንን እንዳያበላሽብን መምረጥ እንችላለን። እዚህ ያሉ ብዙ ሰዎች ተጎድተዋል፣ አንዳንዶቹ በጣም በአስከፊ ሁኔታ። እና አንዳንዶቻችሁ በህይወታችሁ ውስጥ አንዳንድ መጥፎ ነገሮችን አድርጋችኋል እና እኔ ብዙ ጊዜ የሚመስለኝ ሰዎች የህመማቸውን ነጥብ ላይ ይቀመጣሉ። ምን ያህል ሰዎች በወላጆቻቸው ይጎዱ እና በጭራሽ ያንን ነገር መርሳት አይችሉ። በማደጎ ያደገ ሰው ሊኖራቸው ይችላል። በማንኛው ምክንያት ወላጆቻቸው አልፈለጓቸውም፣ እነርሱን ማቆየት አልቻሉ። ወይም ወደ ጥግ እንውሰደውና አልፈለጓቸውም እንበል አልፈለጓቸውም እና ከዚያ ለማገገም በመሞከር መላ ህይወታቸውን ሙሉ ህይወታቸውን ሊያሳልፉ ይችላሉ። ብዙዎቻችሁ የክሪስኬንን ታሪክ ታውቃላችሁ። በመልእክቶቿ ውስጥ ልታካፍል በምትችልበት በማንኛውም ነገር ውስጥ መግባት አልፈልግም፣ ግን ባደርግም ከእኔ በተሻለ ሁኔታ ታስረዳለች። ታውቃላችሁ እሷ ባወቀችበት ጊዜ ስንት ነበር ሰላሳ ሰላሳ ሶስት ዓመቷ ላይ ማደጎ ልጅ መሆኗን አወቀች። በፊት አታውቅም ነበር። በመጨረሻም የልደቷን ሰርተፊኬት አገኘችና የልደቷ ሰርተፍኬት ላይ ያልተፈለገና ያልተሰየመ ይላል። ያልተፈለገና ያልተሰየመ እና አሁን እሷን ተመልከቱ። አሁን የምታደርገውን ተመልከቱ። ተመልከቶት በህመሟ ቦታ ላይ አልቆመችም። አባቴ ለማስታወስ የማልችለውን ያህል ብዙ አመታት ፆታዊ ጥቃት ፈጽሞብኛል። እኔ ህመሜ ባለበት ቦታ ላይ አልቆምኩም። ወደፊት እንድሄድና ህይወት እንዲኖረኝ ወሰንኩ። በዮታ ውስጥ ባለምግብ ቤት ውስጥ አንዲት ሴት ሳገኝ አስታውሳለሁ። እንዳየችኝና እንዳወቀችኝ ታሪኳን ልትነግረኝ ፈለገች። እሷ መጥፎ ነገሮች እንደነበሩ እየነገረችኝ ነበር። እና ይገርምሻል ጆይስ፣ ህይወት አሁን ከአውቶቡሱ ስር እየጣለችኝ ነው አለችኝ። እኔም ታውቂያለሽ፣ እኔንም ጥላኝ ነበር፣ ግን ልነደወሰን ኳልኳት በዙ እንጂ ነገሮችን የመቀየሪያ ጊዜው አሁን ነው። በትከሻችሁ ላይ ጭነት እንዳለ በአስቸጋሪ ጊዜው ስላለፋችሁ ሁሉም ሰው እናንተን እንደበደላችሁ በማሰብ ህይወታችሁ መምራት የምታቆሙበት ጊዜው አሁን ነው። ጉዳት ከደረሰባችሁ ምንም ጥርጥር የለውም የሚከፈላችሁ እዳለ፣ ግን እነግራችኋለሁ መልሶ የሚከፍላችሁ እግዚአብሔር ብቻ ነው። ሌላ ማንም አይችልም እና ከተሳሳቱ ሰዎች እዳችሁን ለመሰብሰብ እስከ ሞከራችሁ ድረስ ትሰቃያላችሁ እና ትጎዳላችሁ። እግዚአብሔር በፈውስና በማገገም ስራ ውስጥ ነው። ምክንያቱም የሆነ ሰው ባለፈው ሳምንት፣ ወይም ባለፈው ምሽት፣ ወይም ስለጎዷችሁ ሙሉ ህይወታችሁ መበላሸት የለበትም። መጥፎ ነገሮችን ብታደርጉ እንኳ ዛሬ ማታ እዚህ የተቀመጡ ሰዎች አሉ። እርግጠኛ ነኝ ሰዎች በትቪ እየተመለከቱ ነው። ያ ልክ እንደ ሚስ ሸፈርድ አንድ ስተት ሰርታችኋል፣ እናም እየደበቃችሁትና እየተደበቃችሁበት ነው። አንድ ሰው በመኪናችሁ መታችሁ ጥላችኋቸው ሮጣችሁ ሊሆን ይችላል። ምናልባት አንድ ሰው ጎርታችኋል። ምናልባት በሴተኛ ዳሪ ውስጥ ልትሆኑ ትችላላችሁ። ጽንስ አስወርዳችሁ ይሆናል። አሁን ያንን ባታደርጉ ትመኛላችሁ። ታውቃላችሁ፣ ጸጸት በጣም ከንቱ ነገር ነው። ላደረግናቸው ነገሮች ልንጸጸት እንችላለን፤ ከዛ በኋላ ግን ይቅርታችንን መቀበልና መቀጠል አለብን። በጸጸት መኖር ሕይወታችሁን በሙሉ ያበላሻል። አሜን። ከዚህ በፊት መጥፎ ነገር ከሠራችሁና አሁንም በራሳችሁ ላይ ያንን እየያዛችሁት ከሆነ የምትናገሩበት ጊዜው አሁን ነው። ያንን ላጠፋ ነው ሄዳለሁ። ታውቃላችሁ። አንዳንድ ጊዜ ልጅ ሳለሁ የተደረጉብኝን ነገሮች ሳስብ፣ እውነቱን ለመናገር በዚህ ነጥብ ላይ ከረዥምና ከረዥም ጊዜ በፊት ስለማውቀው ስለ አንድ ሰው እያሰብኩ እንደሆነ ይሰማኛል። በቃ ያ እኔ ሳልሆን ያንን እያሰብኩ አልቀመጥም። አሁን አንዳንድ ጊዜ ወደ አእምሮ ይመለሳል እና በፍጹም እዚያ ነበርኩ ያንን አድርጌያለሁ ወደዚያ አልመለስም ብዬ መወሰን አለብኝ። ግን ውሳኔ ማድረግ አለባችሁ። ሁልጊዜ በሚሰማችሁ ነገር ብቻ መሄድ አትችሉም። እግዚአብሔር ለመፈወስና ለመመለስ ቃል ገብቷል። ኤርምያስ 30፡17 ይህ ታላቅ ጥቅስ ነው። ጤናን እመልስላቸዋለሁና ቁስላችሁን እፈውሳለሁ ይላል እግዚአብሔር። ምክንያቱም እነሱ ታውቃላችሁ፣ ለደቂቃ ቆም ብለን ስለነሱ እናውራ። እነሱ በሚያስቡት ነገር ላይ ምን ያህል ዋጋ እንደምንሰጥ ማሰብ አስገራሚ ነው፣ እና ምን እንደሚሉ ምን እንደሚሰሩ። ከብዙ ዓመታት በፊት አንድ ቀን እነሱ እነማናቸው ብዬ ማሰብ ጀመርኩ። ህይወታችንን እንዲመሩ እንፈቅድላቸዋለን፣ ግን ማን እንደሆኑ እንኳን አናውቅም። የተናቀች እነሱ ምን ብለው ቢጠሯችሁ ለውጥ የለውም። እግዚአብሔር የሚጠራችሁ ነው ወሳኙ። የተናቀች ማንም የማይፈልጋት ጽዮን ብለውሃልና። መዝሙረ ዳዊት 27 ቁጥር አሥርን እወደዋለሁ። አባቴና እናቴ ቢተውኝ እንኳን እግዚአብሔር ይቀበለኛል። ሃሌሉያ። የሐዋርያት ሥራ 9፡34 ጴጥሮስም ኤንያ ሆይ፣ ኢየሱስ ክርስቶስ መሲህ ይፈውሰሃል አለው። አዲሱ መጽሐፍ ቅዱስ እንደዚህ ባሉ ቦታዎች ላይ አጉልቶ ማስቀምጡን እወደዋለሁ። አሁን ያደርጋል እና ዛሬ ማታ ልነግራችሁ የምፈልገው ጌታ ኢየሱስ ክርስቶስ አሁን ሙሉ አድርጓቸዋል። ከአሁን በኋላ በሚያፈሱ ቀዳዳዎች ያሏቸው ቤቶች መሄድ የለባችሁም። ዛሬ ማታ የእግዚአብሔርን ፍቅር እና ፈውስ እና ታድሶ ለመቀበል ውሳኔ ማድረግ ትችላላችሁና ወደ ቤታችሁ ሙሉ ሆናችሁ መሄድ ትችላላችሁ። በህመማችሁ ቦታ ላይ ቆማችሁ መቆየትና ቀሪውን ህይወታችሁን ማበላሸት የለባችሁ። አሜን። ሕይወታችሁን የሆነ ቦታ አቁማችሁ ኖራችኋለን። አለመቀጠል ጊዜው አሁን ነው ብላችሁ ታስባላችሁ። እሺ የሆነ ሰው የሚፈልገው መልእክት እንዳለኝ ማወቅ እፈልጋለሁ። ካልሆነ ግን በመሃል ልለውጠው እችላለሁ። ይህንን ተመልከቱ። ጴጥሮስም፣ ኤንያ ሆይ፤ ኢየሱስ ክርስቶስ ይፈውስሃል፤ ተነሣና መኝታህን አንጥፍ አለው። ኤንያም ወዲያውኑ ብድግ አለ። ታውቃላችሁ፣ መስበክ ከምወደው ሰው ጋር ተመሳሳይ ነገር ተከስቷል። ስለማን ማን መስበክ እንደምወድ የሚያውቃለ በማንኛውም ስብከቶቼ ላይ እንደማይገኝ ቃል ገብቻለሁ፣ ግን አሁን እሱም ማንሳት አለብኝ እና ያ ሰው ነው በቤተ ዛዳ ገንዳ ለሰላሳ ስምንት ዓመታት የተቀመጠና ተአምር የሚጠብቅ ነው ሰላሳ ስምንት ዓመታት ካልተጠነቀኩ ስለ እርሱ ወደ መስበክ እገባለሁ። እና ኢየሱስ በፈወሰው ጊዜ በመጀመሪያ በእርግጥ መዳን ትፈልጋላችሁ? እውነታውን እነግራችኋለሁ። ከሳምንት ሳምንት የሚያለቅሱና የሚያቃስቱና ወደ ምክር አገልግሎት የሚሄዱ ብዙ ሰዎች ደህና መሆንን አይፈልጉም። እነሱ ታሪካቸውን ደግመው እና ደጋግመው መናገራቸውን መቀጠል ነው የሚፈልጉት። እና ይህን ስናገር ክፉ የሆንኩ እንዳይመስላችሁ። ፈጥኖም ይሁን ዘግቶ ስለ ችግሮቻችሁ ማውራት ማቆም አለባችሁ። ህይወታችሁ መቀጠል አለባችሁ። ከአእምሮአችሁ ማውጣት እና እግዚአብሔር በሚፈልገው ነገር ላይ መሄድ አለባችሁ። አሜን። ነገር ግን ያን ሰው ለሰላሳ ስምንት ዓመታት ተኝቶ የነበረውን ሰው በፈወሰው ጊዜ ተነሳለው ትልቅ ያጋነው ምልክት እና አልጋህን አንጥፈህ አንሳና ውሰድ። አልጋውን ማንጠፍ በእርግጥ ለምን አስፈለገው? ምን አንድ ሰው ከፈወሳችሁት በኋላ አልጋቸውን እንዲያነጥፉ ለምን ትነግሯችኋላችሁ? የተጻፈ ነው ከአንድ በላይ ቦታዎች ላይ አለ። ምን ብዬ እንደማመን ታውቃላችሁ? ኢየሱስ እያለ ያለው የሚመስለኝ እና እኔ አንድ ነገር በህይወት ውስጥ ላድርግና ልቀይር ነው። እናም በዚህ ውጥንቅጥ ውስጥ እንደነበርክ የሚያሳይ ምንም አይነት መረጃ ማስቀረት አልፈልግም። በቃ ተነስ እና ሁሉንም መረጃዎች እናስወግዳለን። እነግራችኋለሁ ኢየሱስ አንድ ነገር ሲለውጥ በጥሩ ሁኔታ ነው የሚለውጠው